ነገር የምትቆፍሩ ሰዎች እግዚአብሔር ይቅር ይበላችሁ። ሌላ ምንም ማለት አልችልም። በቃ እግዚአብሔር እንደፈቀደልኝ እስከ መጨረሻው ድረስ ይታገላለሁ። እኔን ለመጣል የምትሞክሩ ግን እግዚአብሔር ይቅር ይበላችሁ። እኔ ወዳችኋለሁ። እውነቴ ነው የምላችሁ። እግዚአብሔር ይቅር ይበላችሁ። ሌላ ምንም አልችልም። ብቻ ግን ፈጣሪ ያለ አይዞ። እሺ፣ በጣም አመሰግናለሁ። አመሰግናለሁ። አይዞ። መዝሙር ስማ እሺ። እሺ። እግዚአብሔር አክብርልኝ በጣም ነው ማለት ነው። እግዚአብሔር እኔ ብቻ አይደለሁም እዚህ ሚዲያ ላይ ያለሁት፣ ግን በልዩነት እኔን ጠምዳችሁ የኮሜንቱ እየገባችሁ የለቅሶ ስድስት አባል የሆንኩት እኔ ስድስት ስልሳ ስድስት አባል ሆኜ ነው ሚዲያ ላይ የመጣሁት። እኔ እኮ ገና ስመጣ የጎዳና ተዳዳሪዎችን በማንሳት ነው የመጣሁት የዛሬ ሰባት አመት። ያኔ ማንም ሚዲያ ላይ እንደዚህ አይነት ስራ እየሰራ አልነበረም። እግዚአብሔር በሚያውቀው የዛሬ ስምንት ዓመት ገብታችሁ ዩቲብ ቪዲዮ እኔ እኮ ቪዲዮ ላይ ዩቲብ ላይ የመጣሁት በበጎ አድራጎት እኮ ነው ቢገባችሁ የምታቁኝ ታቁኛላችሁ። በልዩነት እኔ ለምን እንደዚህ እንደጠመላችሁ አላውቅም። እኔ ውስጤ ስር ክፋ አንድ ክፋት ኖሮ ቢሆን እግዚአብሔርን ዛሬ እንደዚህ ወጥቼ አልናገርም። ውስጤ ላይ ግን ክፋት ሳይኖር አድማ እኔ ላይ የምታደርጉ ሰዎች እግዚአብሔር ይቀር ይበላችሁ። ግን ደግሞ በዚሁ አጋጣሚ በጣም ብዙ ከጎኔ ያላችሁ ከአምስት መቶ በላይ ከአምስት ሺህ በላይ ከመቶ ሺህ በላይ ከጎኔ ያላችሁ አላችሁ ቪዲዮ አንዱ አንዱ ሪፖርት ሲያደርግ እናንተ የገባችሁ ኮፒሊንግ የምታረጉ ዩቲቤን ለአምስት መቶ ለአንድ ሺህ ሰው ሼር የምታደረጉ የእውነት ፈጣሪ አላን የምታቁ ሰዎች አላችሁ። እናንተን አመሰግናለሁ። የሰው ወሬ አትስማ አሸቴ። አንዳንዴ ደግሞ እንዲህ መልስ ያስፈልጋል። ሰው ከጎኔ የቆማችሁ አላችሁ። እግዚአብሔር ያክብርልኝ። በቃ ፈጣሪ የልቦናችሁ መሻት ብሎ ይፈጽምላችሁ። ሌላ ምንም አላችሁ። ግን ይሄ ጊዜ ደግሞ አልፎ በሰፊው እንወቃቀሳለን። ፈጣሪ ደግሞ ያሳልፈዋል። እንደወደግኩ አልቀርም እኔ ዛሬ ወድቅ ያለው እንደወደግኩ አልቀርም። ደግሞ የተነሳው ሰዓት መጥቼ ደግሞ እኔ ያለውን ነገር እነግራቸዋለሁ። እግዚአብሔርን ብቻ ግን በጣም አመሰግናለሁ። ለሁላችሁ ነው። ለቅሶ አሁን አቁሙ፣ በቃ አቁሙ። እግዚአብሔርን ታደኝ ፈጣሪ ማለት ነው። ፈጣሪ ማለት ነው። ሰው ላይ ፈርዳችኋል። አትፍረድ ይፈረድባል ይላል ቃሉ። እኔ ላይ ፈርዳችሁብኝ አደለ? እኔ ላይ ፈርዳችኋል አደለ? እናንተ ላይ ያለውን ኃጢአት ማን ይቁጠርላችሁ? ማን ይቁጠርላችሁ? ተደብቃችሁ ያደረጋችሁትን ኃጢአት ማን ይቁጠርላችሁ? እናንተ ዛሬ እኔን በግልጽ እየሰቀላችሁኝ ነው መስቀል ላይ። እናንተ ላይ ያለውን ኃጢአት ማን ይቁጠርላችሁ? የራሳችሁን ደብቃችሁ። ያቺ እኮ ያቺ ዘማዊ ሴት ሽቶ ሽቶውን ውድ ሽቶ ብልቃጡ ሰብራ ክርስቶስ እግር ውስጥ ወድቃ ይቅርታ ስትጠይቅ እንዴት ክርስቶስ ይህችን ኃጢአተኛ ሴት ጋር ትቀርባለህ አሉት ክርስቶስ። ከዛ ከኋላ እናንተ ኃጢአታችሁን ደብቃችሁ ይህችን ተወቅሳላችሁ አለ። ሁሉም ፊታቸው ላይ ኃጢአታቸው ተጻፈ። እርስ በራስ ደንግጠው ጥለው ጠፉ። ሁልሽም ማለት ነው የደበግሻት እያንዳንድሽ በውስጥሽ የደበግሻት የዛሬ አምስት ዓመት የዛሬ አስር ዓመት የዛሬ ሁለት ወር የዛሬ ሶስት የአረግሻት ኃጢአት አለች የራስሽን ደብቀሽ እኔ ላይ እንትን አትበይ ሺ ሁሉም ኃጢአተኛ ነው እዚህ አለ። ሁሉም ኃጢአት ሁልሽም ኃጢአተኛ ነሽ። አናስመስል እግዚአብሔርን ይሄ ግልጽ ስለወጥ ሁልሽም ኃጢአተኛ ነን እኛ። ከኃጢአት የተሰወረ ሰው የለም። በቃ ብቻ እንታገላለን ኃጢአት ላለመስራት። ከዛ ውጭ ስደቡኝ፣ ኃጢአተኛ በሉኝ። እኔም ፈጣሪ ብቻ ያቀኛል። የሰማዩ ጌታ እኔ ለማን ታማኝ እንደሆንኩ ፈጣሪ ያቀኛል። ከእናንተ ጋር አይደለም፣ እኔ ክርስቶስ ጋር እኮ ከተሰቀሉት ውስጥ ከጎን ካሉት ውስጥ እኮ ቅድሚያ መንግስት ሰማያት የገባው ማን ነው? ወንበዴው ነው። ገባችሁ? ወንበዴው ሌባው ምን አለ? ክርስቶስ በመንግስት በመምጣ አስበኝ፣ በመንግስት አስገባኝ አለ። ቅድሚያ የገባው ማን ነው? ያ ወንበዴው ያ ሌባው አያችሁ። አንዳንዴ ጻድቅ ጻድቅ አንጫወት፣ ጻድቅ ጻድቅ አንጫወት እግዚአብሔርን። ይሄን ነገር አቁም። ሁልሽም የዛሬ ወር የሰራሻ ኃጢያት አለች። ትላንት ወዲያ የሰራችሁት አለ። የዛሬ አስራ አምስት አመት ገጠር ውስጥ የሰራችሁት አለ። በቃ ሁላችንም ኃጢያት አለብን። ንጹህ ሰው የለም እዚህ ምድር ላይ። ይህን ወቁ በቃ በቃ እኔን እንደ ወንበዴው እንደ ወንበዴው ቁጠሩኝ። እኔን ግን እግዚአብሔር ፈጣሪ ደግሞ እንደዛ አይቆጥረኝም። እናንተ እንደምታስቡት እኔን እግዚአብሔር አያስበኝም። በቃ ለዛ እግዚአብሔር ይመስገን። በቃ ግን ደግሞ ከጎኔ ያላችሁ ሰዎች እውነት አመሰግናቸዋል በዚህ ክፉ ጊዜ የተገኘ ሰው